ወንድ ድንግል መሆኑን የምታውቁበት የመጀመሪያ መንገድ ቶሎ ጋ ጨረሰ ነው። ማን ነው እንደዛ ብሎ የነገራችሁ? እውነት ነው። የመጀመሪያ ጊዜ ግንኙነት አንድ ወንድ ሲያደርግ ቶሎ መጨረስ ሊኖረው ይችላል። የመጀመሪያ ጊዜ ባይኖር ራሱ በፊት ግንኙነት ካደረገበት በጣም ረጅም ጊዜ ቆይቶ ግንኙነት ካደረገ የቶሎ መጨረስ ችግር ይፈጠርበታል ማለት ነው። ግን አንድ ወንድ ቶሎ ጨረሰ ማለት ከዚህ በፊት ኤክስፔሪየንስ የለውም ወይም ድንግል ነው ማለት አይደለም። በጣም ኤክስፔሪንስ ያለው ብዙ አይነት ግንኙነት የሚያደርጉ ወንዶች እራሳቸው ቶሎ መጨረስ ሊያጋጥማቸው ይችላሉ። ሆርሞኖች ሊዛቡ ይችላሉ፣ ነርቭ ላይ ያሉ ችግሮች ሊፈጠሩ ይችላሉ፣ ሳይኮሎጂክ ላይ ያሉ ነገሮች ሊፈጠሩ ይችላሉ እና ቶሎ መጨረስ የሆርሞናትና የነርቭ መዛባት ችግሮች ሊሆኑ ይችላሉ እንጂ የድንግልና ወይም ኤክስፔሪንስ የለውም የሚባልበት ምልክት አይደለም። ማንኛውም አይነት የቶሎ መጨረስ፣ የብልት ለመቆም ችግር እና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ እና መታከም ትችላላችሁ። አለው። ጠብቃችኋለሁ።